የማንቸስተር ከነበረበት ታላቅ ደረጃ ወደ ታች ዝቅ ማለት አሁንም እንደቀጠለ ያለ ይመስላል። ትላንትና በኒውካስል ዩናይትድ አራት ለአንድ በሆነ ሰፊ ውጤት ተሸንፏል። 2021 ላይ በተመሳሳይ እዚሁ ሜዳ ላይ ስፖርትስ ዳይሬክት አሬና ወይም ደግሞ ሴንት ጀምስ ፓርክ ላይ አራት ለአንድ በሆነ ውጤት መሸነፉ የሚዘነጋ አይደለም። እስቲ ወደ ኋላ ተመልሰን ማንቸስተር ዩናይትድን እንመልከት። ማንቸስተር ዩናይትድ ከ1992 እስከ 2013 የዓለም እግር ኳስ ዶሚኔት ያደረገው ክለብ ነበረ። ከዚህ ቀደም ማንቸስተር ዩናይትድ የሚባለው ስም ሲነሳ ክለቦች ላይ ሁሉ ፍርሃትን የሚዘራው ነፍስ ስም እንደነበረ ብዙዎቻችን እናስታውሳለን። የትኛውም ተጋጣሚ ማንቸስተር ዩናይትድን መግጠም አይፈልግም ነበር። አንድ ጊዜ የተፈጠረ ታሪክ ልንገራችሁ ሳም አላርዳይስ በቀጣይ ሳምንት ማንችስተር ዩናይትድን እንደሚገጥሙ ካረጋገጡ በኋላ ተጫዋቾቻቸውን ሰብስበው አንድ ፊልም ነበር ያሳዩዋቸው። ቦልተን ወንድ ብላክበርን ሮቨርስ ማንችስተር ዩናይትድን ከመግጠሙ አስቀድሞ ማለት ነው። ታዲያ ብላክበርን ሮቨርስ ተጫዋቾች ጋይል ጊቬት ነው ይሄንን የሚያነሳው ተጫዋቾቹ በሙሉ የተመለከቱት ቪዲዮ ምን ላይ የሚያተኩር ነው? 300 ስፓርታን የሚለው ፊልም ላይ ያተኮረ ነው። 300 ስፓርታዎች 300 ብቻ ሆነው አንድ ግዙፍ ጦርን ያሸነፉበት ፊልም ነው። ያ ፊልም በብዙዎቻችን ዘንድ በአእምሯችን የተቀርጾ የቀረ እንደነበር እናስታውሳለን። ጀራርድ በትለር የታወነበት ድንቅ ስራ እንደሆነ እናስታውሳለን። እነዛ 300 ስፓርታኖች ያንን ጦርነት ዝቅተኛ ቁጥር ይዘው ሲያሸንፉ የሚስተዋልበት ፊልም ነው ታዲያ ያንን ፊልም ካዩ በኋላ ሁላችንም ፊልሙን ጨርሰን ስንወጣ ይላል ጋኤል ጊቬት ማንቸስተር ዩናይትድ እንደምናሸንፍ በጣም እንደምንዘረራቸው እርግጠኛ ሆነን ነበር በጣም በትልቅ መነሳሳት ውስጥ ነበርን ይላል ግን ጨዋታው ቅዳሜ ዕለት ነበር ምሽት አንድ ሰዓት ከ30 የተደረገ ጨዋታ ነበር የዲሚተር ቤርባቶቭ ምሽት እንደነበር እናስታውሳለን እዛ ጨዋታ ላይ ማንቸስተር ዩናይትድ እንደዛ ፎክረው ያንን ፊልም አይተው ማንችስተር ዩናይትድ እንደሚያሸንፉ እርግጠኛ ሆነው ለመጡት ብራይተኖች ይቅርታ ብላክበርኖች ሰባት ጎሎችን አስቆጥረው ነው የሸኟቸው። ሰባት ለአንድ በሆነ ውጤት ሲጠናቀቅ ያ ጨዋታ ዲሚተር ቤርባቶቭ አምስት ጎሎችን ነበር በዛ ጨዋታ ማስቆጠር የቻለው እና ማንችስተር ዩናይትድ ገና ከመልበሻ ክፍል ወጥተው ልክ ተነሉ ላይ ተጫዋቾችን ስንመለከታቸው ክርስቲያኖ ሮናልዶ፣ ዲሚተር ቤርባቶቭ፣ ቫይኒ ሩኒ ካርሎስ ቴቬዝ የመሳሰሉ ተጫዋቾች በቋሚነት አንድ ላይ ሊገቡ ይችላሉ አሊያም ደግሞ እንደ ክርስቲያኖ ሮናልዶ ወይ እንደ ዋይኔሩን ያሉ ተጫዋቾች ከተቀያሪው ወንበር ሊጀምሩ የሚችሉባቸው ጨዋታዎች አሉ። በአንዳንድ ጨዋታዎች ላይ ያልተጠበቁ የሚባሉ የጨዋታ አሰላለፎችን እየያዙ ሰር አሌክስ ፈርጉሰን ጌሞችን ያሸንፉ ነበር። ለምሳሌ ቮልፍስበርግን ሜዳው ድረስ ሄደው ያሸነፉበት የአውሮፓ ሻምፒየንስ ሊግ ጨዋታ ላይ በአጠቃላይ በጌሙ ላይ ስምንት የሚደርሱ አማካዮችና ፕራይሙን የጨረሰውን የፕራይም ዘመኑ ያበቃውን ማይክሎውንን ተጠቅመው ነበር ጨዋታውን ያደረጉት በቮልፍስበርግ ሜዳ ላይ በተደረገው ጨዋታ እዛ ጨዋታ ላይ ግን ቮልፍስበርግን ሶስት ለአንድ ሲያሸንፉ ማይክሎውን ሀትሪክ ሰርቶ መውጣት ችሏል ስምንት አማካዮች በሜዳ ውስጥ ነበሩ በተከላካይነት በአማካይነት ኢቨን በላይኛው ሜዳ ተጠግተው እንዲጮቱ በማድረግ ሌላ ጨዋታ መጥቀስ ካለብኝ ኤፍ ኤ ካፕ ላይ ማንቸስተር ዩናይትድ ከአርሰናል በነበረው ጨዋታ ላይ ደግሞ ማንቸስተር ዩናይትድ ስምንት የሚደርሱ ተከላካይ ሰባት የሚደርሱ ተከላካዮችን በሜዳው ላይ ተጠቅሞ ጨዋታውን አሸንፎ ወጥቷል። ከአርሰናል ጋር የነበረውን ጨዋታ ጥቂት የማጥቃት አማራጮች የነበሩበት እንደ ፋቢዮ ና ራፋኤል ያሉ ሁለት የመከላከል ባህር ያላቸው ተጫዋቾችን ሜዳ ላይ ያስከብተው አንደኛውን ከፊት አንዱን ከኋላ እያደረጉ ነበር ይጠቀሙ የነበሩት አሰልጣኝ ሰር አሌክስ ፈርጉሰን። እንዲያም ቢሆን ግን የማሸነፊያ መንገድ አያጡም ነበር። የማንችስተር ዩናይትድ ትልቅ ብራንድ ነው የሚል ስም ሲነሳ ሁልጊዜም የሚነሳው አንድ ነገር ምንድን ነው? ከ1992 እስከ 2013 ዶሚኔት ከማድረጉ ባለፈ በሜዳ ላይ እንቅስቃሴ ከሜዳው ውጭም ግሎባል ብራንድ ነበር። የሚፎካከረው ከባርሴሎና ና ሪያል ማድሪድ ጋር ነበር። በየዓመቱ የዓመቱ የሀብታም ክለቦች ይፋ ሲደረጉ ሪያል ማድሪድ ባርሴሎና ማንቸስተር ዩናይትድ ቦታ እየተቀያየሩ ነበር። ማንቸስተር ዩናይትድ ከዓለም አንደኛው ሀብታም ክለብ የነበረበት ጊዜ ነበር። ከዛ በሪያል ማድሪድ ተበልጦ ሁለተኛ ደረጃ ላይ የመጣበት ጊዜ ነበር። ዋንጫዎችን እያጣ በመጣበት በነዚህ ባለፉት አስር ዓመታት ያሉትን ጊዜያቶች ከተመለከትን ደግሞ ማንቸስተር ዩናይትድ ግፋቢል ሶስተኛ ደረጃ ላይ ቢቀመጥ እንጂ ከዓለም ክለቦች ውስጥ ዝቅተኛ ደረጃ ላይ በሀብት ደረጃ አይቀመጥም። እስቲል አሁንም ከሜዳ ውጭ ያለው አፒሊንግ፣ ይሄ ግለሰቦችን የመሳብ ገበያን የመሳብ አቅሙ አሁንም የላቀ ደረጃ ላይ ያለ ይመስላል። ከዛ ግሬስ ግን ማንችስተር ዩናይትድ ከነበረው አስፈሪነት ግን ሙሉ ለሙሉ እየወረደ እንዳለ እየወረደ እየወረደ ላለመነሳት የሚጠራ አይነት ቡድን እየሆነ እየተመለከትን ነው። ነው የዩናይትድ ኢምፓየር በየጊዜያቶቹ እንዲህ አይነት ፈተናዎች ያጋጥሙታል። ለምሳሌ እንኳን መመልከት ከቻልን ሰር ማት ባዝቢ ያንን አስደናቂ ቡድን ገንብተው ዋንጫዎችን አንስተው የእግር ኳስ ዘመናቸውን ጨርሰው ከአሰልጣኝነታቸው ራሳቸውን ካገለሉ በኋላ ማንችስተር ዩናይትድ የሰራ ሌክስ ፈርጉሰንን መምጣት ይጠብቅ ነበር ለ26 ዓመታት። ኢቨን ሰራ ሌክስ ፈርጉሰን መጥተው ለ26 ዓመታት የፕሪምየር ሊግ ዋንጫ የሚባል ነገር ማንሳት አልቻለም። ማንችስተር ዩናይትድ አሰልጣኝ ሰራ ሌክስ ፈርጉሰን ለማባረር የተዘጋጀበት ጊዜ ነበር። የፕሪምየር ሊጉን ዋንጫ ለማንሳት 1986 ላይ መጥተው፣ የመጀመሪያው የፕሪምየር ሊግ ዋንጫ መምጣት የቻለው 1992 ላይ ነበር። የመጀመሪያው ዋንጫቸውን ያሳኩት ኤፍ ኤ ካፕ ነበር። እሱንም ወደ ስድስተኛ ዓመታቸው ላይ እየተጠጉ እያለ ሊባረሩ ተጣግተው የመጨረሻ ሰነበታቸው ላይ ሲደርሱ የክለቡ የምን ጊዜም ጀግና ተብለው የሚታወሱት በክለቡ ታሪክም ዋይኔሩኒ የግብ አስቆጣሪነት ሪከርዳቸውን እስኪሰብርባቸው ድረስ የምን ጊዜም ከፍተኛ ግብ አስቆጣሪ የነበሩት ሰር ቦቢ ቻርልተን ናቸው። በክለቡ እንዲቆይ ሰር አሌክስ ፈርጉሰንን የክለቡን አመራሮች ማሳመን የቻሉት ከዛ በኋላ ማንቸስተር ዩናይትድ ክላስ ኦፍ ናይንቲቱን መገንባት ችሎ ሪያንጌክስ፣ ፖል ስኮልስ ትውልድ መጣ። በጣም አስደናቂ የነበሩት ደግሞ በቡድን ውስጥ ልምድ ያላቸው ተጫዋቾችም ነበሩ። ለምሳሌ እንኳን መጥቀስ ከቻልን እንደ ጋሪ ፓሊስተር የመሳሰሉ ተጫዋቾች ነበሩ በዛ ቡድን ላይ። ከዛ ባለፈ ስቲቭ ብሩስን እናስታውሳለን። በአሰልጣኝነት አይተነዋል። ነት ማርኪዩዝ ነበረበት። ከዛ የ1992 ላይ የመጣው ቡድን ከዛ ከትልልቆቹ ተጫዋቾች ጋር በጋራ መዋቀር ነበረበት። እነ ፖሊንስ የሚባሉ ተጫዋቾች በቡድን ውስጥ መኖራቸው ወጣቶችን እድሜያቸው ከገፉና ልምድ አላቸው ከሚባሉ ተጫዋቾች ጋር በአግባቡ እንዲሰባጠሩ ማድረግ የቻለ ነበር። የትም የማይታወቁ ተጫዋቾችን አምጥተው ማንገስ ይችል ነበር። ለምሳሌ ራሽያዊን ካንቸለስኪ ማንሳት እንችላለን። ማንችስተር ዩናይትድ በዛ ደረጃ ስም ያልነበረውን ካንችልስኪን አምጥቶ የቡድኑ ሄሮ ማድረግ ችሎ ነበር። በተለይ ከኤሪክ ካንቶና ጋር የነበራቸው ጥምረት እጅግ በጣም ድንቅ የሚባል ነበር። ኤሪክ ካንቶና ከመጣ በኋላ ደግሞ የቡድኑ ግሬስ ከፍ እያለ ከፍ እያለ በአሸናፊነቱ የቀጠለበት ኤሪክ ካንቶና ሲያበቃ፣ የእሷ የአንበልነት ዘመን ሲያበቃ ከዛ በኋላ የሮይኪን ዘመን መጣ። ሮይኪን ቡድኑን በአንበልነት የመራበት በአውሮፓ ሻምፒዮንስ ሊግ የመጨረሻዎቹ አራት ደቂቃዎቹ ስለ ጎሎችን አስቆጥሮ መቼም ሊደገም የማይችል ተአምረን መስራት የቻለ ክለብ ነበረ። ማንችስተር ዩናይትድን ኔቨር ራይት ዘም ኦፍ የሚባል አይነት አባባል ነበር። ፊሽካ እስካልተነፋ ድረስ ማንችስተር ዩናይትድ ማመን የማይቻልበት ዘመን እንደነበር ማንሳት እንችላለን። ያ ሁሉ ነገር ግን አሁን የለም። ለማንችስተር ዩናይትድ ደጋፊዎች ለመመልከት የሚያሳቅቁ ሆረር ፊልም የሚመስሉ ትዕይንቶችን በየሳምንቱ መመልከት አሁን የተለመደ ይመስላል። በቅርብ ዓመታት ራልፍ ራኚክ ወደ ክለቡ ከመጡ በኋላ ኦፕን ሰርጀሪ ያስፈልገዋል ይሄ ክለብ ባለፉት አስር ዓመታት ዋንጫዎችን ካላነሳ ያላነሳበት ምክንያት ሪል ሪዝን ሊኖረው ይገባል። ያንን ሪል ሪዝን ግን መመርመር ይኖርብናል የሚል አስተያየታቸውን ሰጥተዋል። ቡድናቸው በዛ ሳት ላይ አራተኛ ደረጃ ላይ ይገኝ ስለነበር እሳቸው ምን ብለው ነበረ? ምናልባት እኔም ሆንኩ በክለቡ ውስጥ ያሉ ሰዎች በሙሉ ደረጃው አራተኛ ሆኖ ብናጠናቅቀን፣ የአውሮፓ ሻምፒየንስ ሊግ ቦታን ይዘን ብንጨርስ ደስተኛ ምንሆን ይመስለኛል። ግን ይሄ የማንችስተር ዩናይትድ መገለጫ ሊሆን አይገባም የሚል አስተያየታቸውን ሰጥተው እንደነበር እናስታውሳለን። በተመሳሳይ ኒማንያ ማቲች ከሰሞኑ አንድ አስተያየት ሰጥቶ ነበር። ማንችስተር ዩናይትድ ከሊዮን ከሚያደርገው ጨዋታ አስቀድሞ በኦሌጉናር ሶልሻየር ስር የነበረው ቡድን በጣም ጥሩ ነበር። በኤሮፓ ሊግ ለፍጻሜ ደርሰናል። በካፕ ውድድሮች ለፍጻሜ የደረስንባቸው አጋጣሚዎች ነበሩ። ከዛ ባለፈ ሁለተኛ ደረጃን ይዘን የጨረስንባቸው ሲዝኖች ነበሩ። ግን በማንችስተር ዩናይትድ ደረጃ ላይ ላለ ክለብ፣ በዛ ፔዲግሪ ውስጥ ለሚገኝ ክለብ ሁለተኛ ደረጃን ይዞ ማጠናቀቅ አሊያም ደግሞ በኢሮፓ ሊግ ለዋንጫ ለፍጻሜው ተገኝቶ ዋንጫውን አለማንሳት በቂ አይደለም። ለዋንጫ መጫወት ሳይሆን ማንችስተር ዩናይትድ ዋንጫዎችን ማንሳት እንዳለበት አምኖ የውድድር ዘመኑን የሚጀምር ቡድን ነበር። ክርስቲያኖ ሮናልዶ ከራሱ የቡድን አጋሮቹ ጋር በተጋጨበት አጋጣሚ ድጋሚ ወደ ክለቡ ከመጣ በኋላ እኔ ወደዚህ የመጣሁት ስድስተኛ ወይ ሰባተኛ ደረጃን ይዞ ለመጨረስ አይደለም። በማንችስተር ዩናይትድ ደረጃ ላለ ቡድን ከአንድ እስከ ሶስት ያለው ቦታ ብቻ ነው ተገቢ ቦታ የሚል አስተያየቱን ሰጥቶ እንደነበር እናስታውሳለን። አሁን ያ አይነት ሜንታሊቲ በክለብ ውስጥ የለም። በፊት ምሳሌ ማድረግ የሚቻል የት የቡድኑ የዊኒንግ ሜንታሊቲ ምሳሌ የሚሆኑ ተጫዋቾች ነበሩ። አሁን እነዚ አይነት ምሳሌዎች እንደሌሉ እያየን ነው። በአንድ ጊዜ ሰር አሌክስ ፈርጉሰን ያንን ምሳሌ መሆን የሚችሉ ተጫዋቾችን መተካት ሳይችሉ ቡድኑን አውላላ ሜዳ ላይ ነው ትተውት የሄዱት ተብሎ የሚታሙትም የሚወቀሱትም ለዛ ይመስላል። ለምሳሌ እንኳን አንድ ታሪክ ላስታውሳችሁ። ፓትሪስ ኤቭራ ወደ ማንችስተር ዩናይትድ ከመጣ በኋላ ብዙ ተቸግሮ እንደነበረ የሚዘነጋ ነው። እንደውም ወኪሉ ጋር ደውለው እኔ ወደ ሞናኮ መመለስ ፈልጋለሁ፣ እዚያ አካባቢ ያለውን ዝናብ መቋቋም አልችልም ብሎ ነበር። በማንችስተር አመቱን ሙሉ ዝናባማ ከሆኑ የእንግሊዝ ከተሞች መካከል አንዱ አንዱ ሆነች ይታወቃል። ታዲያ በአንድ አጋጣሚ ምን ይላል፣ ጉዳት አጋጠመኝ ብዬ ከፊዚዮቴራፒዎች ጋር ቁጭ ብዬ ይሄ የምንድን ነው የማገገሚያ ሂደቱን እየተከታተልኩ ባለውበት ሰዓት ጉዳት ላይ እንደነበሩ ማውቃቸው ፖልስኮልስ ጋሪ ኔቭል ሪያንጊክስ ከነ እግራቸው ላይ ከታሰሩ ባንዴጆች ጋር ወደ ሜዳ ሲወርዱ አያቸዋለሁ። በካሪንግተን የልምምድ መካከል ላይ እነዚህ ሶስት ሰዎች ተጎድተዋል። ለምንድን ነው አርፈው ማይቀመጡት አልኩኝ መጀመሪያ ይላል። ነገር ግን ኋላ ላይ ስመለከት ይሄ የቡድኑ ያለ መሸነፍ መንፈስ የተፈጠረው በእንዲህ አይነት ሁኔታ እንደሆነ ስረዳ አይ መቀመጥ የለብኝም ብዬ ተነስቼ ልምምድ ሰራኝ። በቀጣዩ ጨዋታ ላይ ተሰልፌ የተጫውቻው ያለው ምሳሌ ምናደርጋቸው ሰዎች ነበሩ። እነዚህ ስሪ ዳይኖሰርስ ነው እያለ ጠራቸው የነበሩ እነዚህ ሶስት ዳይኖሰሮች እንደዚህ ተነስተው የሚያሳዩት ነገር፣ ከነጉዳታቸው ለልምምድ ዝግጁ ከሆኑ እኔ እኮ ገና ምንም አላሳካሁኝም የሚል ስሜት አድሮብኝ፣ ከዛ በኋላ በዩናይትድ ያንን ነገር ለማድረግ ሞክር ያለው የተሻለ ተጫዋች ሆኖ በዩናይትድ እንደ ሌጀንድ እንዲቆጠር አድርጎታል። ለእያንዳንዱ ተጫዋቾች ምሳሌ የሚሆኑ ተጫዋቾች ነበሩ። ኢቨን እሱ ዴቪድ ሞይስ ከመጣ በኋላ ለይተን ቤንሰን ለማምጣት ጥረት እያደረገ እንደነበር ስሰማ ግራ ገባኝና ሄይ ፓትሪስ ብሎ መጥቶ የጠየቀኝ፣ ፓትሪስ ለይተን ቤንሰን አመጣዋለሁ፣ ግን ካንተ ጋር እንዲፎካከር ስለፈለግኩኝ ነው፣ አንተ ምንም ልትጨነቅ አይገባም ብሎ ሲጠይቀኝ፣ ዳቪድ መጨነቅ የለብም ቡድኑ እንዲሻሻል ስለምንፈልግ የሚመጣው ተጫዋች ይምጣና ከእኔ የተሻለ ከሆነ የእኔ መቀመጥ ችግር የለውም ግን ደግሞ እኔ እሱ እንዳያስቀምጠኝ ጠንክሬ እንደሰራ ያደርገኛል የሚል አስተያየትን ነበር የሰጠው። አሁን ያ ባህል ያ የተለመደው ዊኒንግ ሜንታሊቲ ያ ዲኤንኤ በማንቸስተር ዩናይትድ በኩል ምንም እንደሌለ እየተመለከትን ነው። ሁሌም የዩናይትድ ደጋፊዎች አንገታቸውን እንዲያቀረቅሩ የሚያደርጉ መጥፎ መጥፎ ትዝታዎችን የሚፈጥሩ ጨዋታዎችን፣ መጥፎ መጥፎ ሪከርዶችን የሚሰበሩበትን የውድድር ዘመን እየተመለከትን ነው። ያ ለሁሉም ለሚሰማው ሁሉ ከባድ የነበረው ለሁሉም ምልክት የነበረው በእንግሊዝ እግር ኳስ ውስጥ ትልቁ ምሳሌ ተብሎ የሚጠቀሰው ማንቸስተር ዩናይትድ ያ ተፈሪነቱ ያበቃ ይመስላል። አሁን ያ ስም በዛ ስም ተመሳሳይነት ውስጥ ያለው ማንቸስተር ዩናይትድ 14ኛ ደረጃ ላይ ይገኛል በእንግሊዝ ፕሪምየር ሊግ። ከወራጅ ቀጠናው ብዙ የራቀ አይደለም። ይሄንን የማንቸስተር ዩናይትድ ደጋፊዎች ብዙ አልለመዱትም። በቀደመው ጊዜ ቢሆን ቡድኑ በመጀመሪያዎቹ ሳምንታት ሲቸገር 15ኛም 16ኛ ቢሆን አይጨነቁም ነበር፣ ምክንያቱም አገግሞ ዋንጫዎችን ያነሳባቸው አመታቶች እንደነበሩ እናስታውሳለን። አሁን ግን ያ እንደሌለ እያየን ነው። ማንቸስተር ውስጥ አሁን ሙሉ ለሙሉ ማንቸስተር ቀይ ነች የሚለው አባባል እየቀረ እየመጣ ነው። በፊት ተጫዋቾች ተደውሎላቸው ወደ ሲቲ ወደ ማኝሰርት እንዲዘዋወሩ ሲነገራቸው ማንቸስተር ውስጥ ሌላ ክለብ አለ እንዴ ብለው ይጠይቁ ነበር። አሁን ግን ሰማያዊ የማንቸስተር ሲቲ ክፍል ወይም ደግሞ የማንቸስተር ከተማ ክፍል እየጎላ እየጎላ እያየን ነው። ባለፉት አራት ተከታታይ የውድድር ዘመናት የእንግሊዝ ፕሪምየር ሊግ አሸናፊ ናቸው። ሶስትዮሽ ትዮሽ ዋንጫን ማሳካት ችለዋል። ቢያንስ በየአመቱ አንድ ጊዜ በካፕ ውድድሮች ለፍጻሜ ይገኛሉ። ዌምብሌ ላይ መገኘት ግዴታ ያለባቸው ይመስል ዌምብሌ ላይ ይገኛሉ። ዘንድሮም በጣም በተዳከመው የውድድር ዘመናቸው ዌምብሌ ላይ እንደሚገኙ አረጋግጠዋል። ልክ እንዲህ አይነት ያልነበረ የነበረውን ታሪካቸውን ቀይረው ወደ ማንችስተር ዩናይትድ ጋር ለመጠጋት ለመጠጋት ጥረት እያደረጉ ነው። የማንችስተር ዩናይትድ ብራንድ ቀላል አይደለም። ሲቲ በቀላሉ መጥቶ የሚያፈርሰው እንዳልሆነ ይታወቃል። ግን አሁን ማንችስተር ዩናይትድ ባለው ዳውንግሬድ የሚቀጥል ከሆነ ግን ለማገገም እጅግ በጣም አስቸጋሪ እንደሆነ ማንሳት ይቻላል። ኢቨን ኢቨን ኢፍ ማንችስተር ዩናይትድ ዘንድሮ በዩሮፓ ሊግ ዋንጫውን አሳክቶ ቢጨርስ ስኬታማ የውድድር ዘመን አሳልፈዋል ማለት አይቻልም። ሮይ ኪን እንዳለው ምንም አይነት የዩሮፓ ሊግ ዋንጫ ብናሳካ ስኬታማ ሲዝን ነው ብዬ አላስበውም ብሏል። እነ ጋሪ ኔቭል ደግሞ እንደ ስኬት ነው የሚቆጠሩ እያሉ ይገኛሉ ለእኔ እምባ ማበሻ ወይም ደግሞ ቁስል መጥረጊያ ካልሆነ በስተቀር ማንችስተር ዩናይትድ በአውሮፓ ሊግ የሚያሳካው ስኬት እውነታውን ከመጋፈጥ ወደ ኋላ የሚያደርገው ይሆናል ብዬ አላስበም። ምክንያቱም ይሄ ቡድን በቀጣይ አመት በተለየ መልኩ ለመሰራት እንኳን ቢፈልግ ቡድኑ የአውሮፓ ሊግን አሸንፎ የአውሮፓ ሻምፒዮንስ ሊግ ገብቶ ለመወዳደር በአውሮፓ ሻምፒዮንስ ሊግ ደረጃ ባሉ ክለቦች ኤሊት ኤሊት ከሚባሉ ክለቦች ተርታ ለመመደብ አሁን ገና ሩቅ ደረጃ ላይ እንዳለ እያየ ነው ዋንጫ በዚህ ክለብ አስፈላጊ እንደሆነ እረዳለሁ። ግን ዩሮፒያ ሊጉን አሸንፎ ሻምፒየንስ ሊግ ቢገባ በሻምፒየንስ ሊግ ደረጃ ካሉ ክለቦች ጋር ለመፎካከር በሚያስችል ደረጃ ላይ ወይም በዛ ቁመና ላይ ይገኛል ብዬ አላስብም። አሁን የማንችስተር ዩናይትድ የዛ የታላቅነቱ ዘመን እየጠለቀ እየጠለቀ ይመስላል። የትኛውም ኢምፓየር ማብቂያ ያለው፣ የትኛውም ኢምፓየር መውደቅ ያለው። ሲወድቁ መነሳት ሚችላሉ ወይ የምንላቸው ክለቦች ግን አሉ። አንዱ ራሱ ማንችስተር ዩናይትድ ነው። ከነዚህ ሀያ ስድስት ዓመታት ያለ ዋንጫ ከተጓዘበት ታሪኩ በኋላ ብዙ አሰልጣኞችን ቀይሯል። ከሰር ማት ባዝቢ በኋላ ሰር አሌክስ ፈርጉሰን ላይ ማረፊያውን አደረገና ነገሮችን ቀይሯል። ለሳቸውም ቢሆን ግን ለስድስት ዓመታት ያህል ትዕግስት አስፈላጊ ነበር። አሁን ያ ትዕግስት የለም። የትኛውም አሰልጣኝ በዩናይትድ በአማካይ ለሁለት ዓመት ነው መቆየት የሚችለው። ሶስተኛ የውድድር ዘመንን እያሳለፉ ያሉ አሰልጣኞችን እያየን አይደለም። ከሰር አሌክስ ፈርጉሰን በኋላ ዳቪድ ሞይስ አልተሳካላቸውም። አስር ወር ቆይተው ነው የሄዱት። የነበራቸው ኮንትራት እስከ ቅርብ ዓመታት ድረስ እንደነበር እናስታውሳለን። ምክንያቱም ስድስት ዓመታት ኮንትራት ፈርመው ነው የሄዱት። ጆዜ ሞሪኒዮ ከዛ ሊቫናል መጥተው የቡድኑን ስትራክቸር ለመቀየር ሞክረው ነበር በእግር ኳስ መንገድ። ከዛ በኋላ ጆዜ መጥተው የአሸናፊነት ስነን ቦና ለመጫን ጥረት አድርገዋል፣ ግን ሙሉ ለሙሉ መጨረሻ ላልተሳካላቸው፣ ምክንያቱም የሚጎላቸው ነገር ነበር። ለምሳሌ የመልበሻ ክፍላቸውን ጆዜ ለመቆጣጠር ተቸግረው ነበር። ኦሌጉነር ሶልሼር ያንን የቀደመ የማንችስተር ዩናይትድን መንፈስ ለመመለስ ጥረት አድርጎ ነበር፣ እድሳት አድርጎለት ነበር። ነገር ግን በስተመጨረሻ የሚያስፈልገውን ቀዳዳ መድፈን ባለመቻሉ በዛ ስኬታማነቱ ታማነቱ ሊቀጥል አለመቻሉን ስናስታውስ እንደነበር ማንሳት እንችላለን። ኤሪክ ቴናግ ከመጡበት ጊዜ ጀምሮ ሁሉም ነገር ለሳቸው በተቃርኖ ነበር እየሄደ የነበረው። በተመሳሳይ አሁን ለሩብን አሞሪም እንደዛ እየሆነ ነው። ሩብን አሞሪምን ሙሉ ለሙሉ ለመደምደም ጊዜ የሚያስፈልገን ይመስላል። ዩናይትድ ግን ልክ እንደ እንግሊዝ ይመስላል አይደለ እንግሊዝ በቀደመው ጊዜ አለም በኮሎናይዜሽን በምትመራበት ጊዜ ያልገዛችሁ ምድር የለም ያልገዛችሁ ሀገር እንዳልነበር ማንሳት እንጂ ኢቨን ራሷን ዩናይትድ ስቴትስ ኦፍ አሜሪካ እነ ህንድን ጨምሮ ነበር ይገዙ የነበሩት እና 1950ዎቹ ላይ ከሃንጋሪ ጋር ይደረግ የነበረው ጨዋታ ከመምጣቱ በፊት በሙሉ አለም ላይ የሚታወቅ አንድ አባባል አለ በእንግሊዝ የትኛውም ኢምፓየር ላይ ፀሐይ አትጠልቅም የሚባል አባባል ነበረ። እና ያንን ኢምፓየር መጣል አስፈላጊ ነበር። የመጀመሪያው መነሻ የእንግሊዝ ብሔራዊ ቡድን በሀንጋሪ ባልተጠበቀ ሁኔታ የስድስት ለሶስት ሽንፈት ያስተናገደበት የ1953 ጨዋታ ነው ተብሎ ይታመናል። ከዛ ጊዜ በኋላ የእንግሊዝ ኢምፓየር እየተሸራረፈ እየተሸራረፈ እየወረደ እየወረደ እንደመጣ በተለያዩ የዓለማችን ክፍሎች ያሉትን ግዛቶቹንም እየለቀቀ እንደወጣ ማንሳት እንችላለን። ልክ እንደዛ ይመስላል ማንችስተር ዩናይትድ ከነዛ የክብር ዘመናቶቹ በኋላ ያሳካቸውን እነዛ ክብሮቹ ስኬቶቹን ሪከርዶቹን፣ አሁን ማፈራረስ ላይ ነው እየተያያዘ ያለው። ምንም አይነት ጥሩ ነገር ማውራት እየተቻለ አይደለም። የማንችስተር ዩናይትድ ኢምፓየር ዳግም ተመልሶ በእንግሊዝ ንግስናውን መልሶ ማስቀጠል ይችላሉ? የትልቁና ከባዱ ጥያቄ ነው። መቼስ የሚለው የሚመለስ አይመስልም። ሊቨርፑል ዘንድሮ የእንግሊዝ ፕሪምየር ሊግ ዋንጫን ማንሳቱ አይቀርም። ይህም ማለት ማንችስተር ዩናይትድ እና ሊቨርፑል ሀያ ሀያ የፕሪምየር ሊግ ዋንጫ ላይ ይደርሳሉ ማለት ነው። ባለፉት 30 ዓመታት ሊቨርፑል ከ ከእንግሊዝ ንግስና ርቆ እንደነበር እናስታውሳለን። በተለይ በአዲሱ መዋቅር ከዛ የእርገን ክሎፕ ይህንን የዳይነስቲ ያ የነበረውን ስርወ መንግስት መልሰው ለማምጣት ጥረት ሲያደርጉ ለአራት ዓመት ትዕግስት አስፈላጊ እንደነበር ማንሳት ይቻላል። አራት ዓመት ውስጥ እዚህ ቁጭ ብዬ ዋንጫ ካላነሳው ለቅቄ ይሄዳለሁ ብለው ነበረ። መጀመሪያው የአውሮፓ ሻምፒዮንስ ሊግን ከዛ ፕሪምየር ሊግን አሳክተው፣ ሁሉንም ዋንጫዎች በፕሪምየር ሊጉ በእንግሊዝ እግር ኳስ ውስጥ ያሉ ስኬቶችን በሙሉ ለሊቨርፑል ሰጥተው ሄደዋል። አንዳንድን ዋንጫዎች እንኳን ቢሆኑ ማለት ነው። ልክ በተመሳሳይ አሁን አርነ ስሎት ያንን ድንግስና ለማስቀጠል ጥረት እያደረጉ ነው እና አርሰናል፣ እነ ሲቲ በማዋቀር ረገድ ሊቨርፑልን ጨምሮ ከማንቸስተር ዩናይትድ በብዙ ርቀት ሄደዋል። ማንችስተር ዩናይትድ በተለያዩ ግዙፍ በጀቶች በሚደረጉ ዝውውሮች፣ ባልተገቡ የደሞዝ ክፍያዎች ብዙ ሲማቅቅ የነበረ ክለብ ሆኗል። ማንችስተር ዩናይትድ ገንዘብ አለ አላወጣም ማለት አይቻልም። ሁሌም ግሌዘሮች ይተቻሉ። ግሌዘሮች በርቀት ሆነው የእግር ኳሱን ኦፕሬሽን ለሌሎች ሰዎች ሰጥተው የሚኖሩ ግለሰቦች ናቸው። ባለፉት አመታቶች ከሰር አሌክስ ፈርጉሰን በኋላ አንድ ነጥብ ሶስት ቢሊየን ፓውንድ የሚጠጋ ገንዘብ ማንችስተር ዩናይትድ በዝውውሮች አውጥቷል። ምን ያህል አውጥቷል የሚለው አይደለም። ያወጣው ገንዘብ በትክክለኛው መንገድ ነው ወይ የወጣው የሚለው ነው። እነሱ እንደሚሉት ብዙ ገንዘቦችን ፈሰስ አድርጓል፣ ምንም የገነባው ነገር የለም የሚል አስተያየት ነው ይሰጣሉ። ይሄን ያህል ገንዘብ አውጥቶ አንድ ሰው ቤቱን መገንባት ሊከብደው አይችልም። ያ ሊሆንም አይገባም። ምክንያቱም ያወጣቸው ገንዘቦች በሙሉ ኪሳራ ናቸው ተብሎ የሚታሰቡ ናቸው። የፖግባ ዝውውር ስኬታማ አልነበረም። ሪከርድ ዝውውር ነው፣ 89 ሚሊዮን ፓውንድ። በተመሳሳይ ናአንቶኒ፣ ናህሪ ማጓየርን ማንሳት እንችላለን። ማንችስተር ዩናይትድ ያዘዋወራቸው ግዙፍ ዝውውሮች በሙሉ ምንም አይነት ተርፍ ለክለቡ ሳያስገቡ ክለቡን እየለቀቁ እየወጡ ነው የሚገኙት። በየትኛው ዘመን የማንቸስተር ዩናይትድ ትንሳኤ እንደሚመጣ እርግጠኛ ሆኖ መናገር አይቻልም። በየሳምንቱ ከምናያቸው ድራማዎችና ና የሜዲያ ላይ ክስተቶች በኋላ ግን ማንቸስተር ዩናይትድ በብዙ መመዘኛዎች ከታላላቆቹ ቡድኖች ጋር ለመድረስ ወደ ኋላ እየቀረ እንዳለ ማሳያ የሆነ ሳምንት አሁንም በዚህ ሳምንት ተመልክተናል። ችግሩ እንደ አንድሬ ኦናና ያሉ ተጫዋቾች ሊሆኑ ይችላሉ። ሁልጊዜም ተጫዋቾች ሲያጠፉ የቡድኑን መዋቅራዊ ችግር በአንድ ተጫዋች ላይ እስኬፕ ጎት የማድረግ ባህሪ አለ። ችግሩ ኦናና አልነበረም። ትናንትናም ኦናና የለም ዩናይትድ አራላን ተሸንፏል። አንተ ኦናና ቢኖርም ውጤቱ ከዚ የተለየ እንደማይሆን የጨዋታው እንቅስቃሴ ያሳብቅ ነበረ። የቀጣዩ ዘመን የዩናይትድ ትንሣኤ እንዴት ባለ መልኩ ይመጣል? አብረን የምንመለከተው የሆነ